ያልተጠበቀውና የጤና ባለሙያዎች አድማ መምታት መጀመራቸውን ዛሬ ከጥቁር አንበሳው ሆስፒታል ለመታዘብ ችለናል። የጤና ባለሙያዎች የጠሩት ከፊል የስራ ማቆም አድማ መጀመሩን ተናገሩ። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የሰላሳ ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥቶ የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸውን ለሚዲያ ተናገሩ። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጪ ያሉ ክፍሎች ከዛሬ ግንቦት አምስት 2017 ዓ ም ጀምሮ ስራ ማቆማቸውን ገልጸዋል። ሚዲያ ያነጋገራቸው አምስት በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎቶች ማቋረጣቸውን ተናግሯል። በተለይም ስፔሻላይዝድና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሀዋሳ ሆስፒታሎች የክፍል አድማ የተመታባቸው የጤና ተቋማት መል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸውን እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሀኪሞች ታካሚዎችን ራውንድ አይቶ ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ክፍሎች ዘግተን ወጥተናል ያሉት ሀክሙ እስከ አርባ በመቶ የሚሆኑ የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሀዋሳ ዩኒቨርሲቲ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሀክምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጪ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ህክምና ተኝቶ ህክምና ድንገተኛ ያልሆነ ቀዶ ህክምና ሙሉ ለሙሉ ዝግኖ ያሉት ሀክሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ስራ ለመግባታቸውን ተናግረዋል ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ሀላፊ ኢንተርና ሬዚደንት ሀክሞች መቶ በመቶ በመባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል፣ የጥበበጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን ለሚዲያ የተናገሩ አንድ ባለሙያ ዘጠና አምስት በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። ይህ መጨረሻው፣ አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ስሉ ባለሙያው ለአድማው ተገብነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም፣ ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የክፍል ስራ ማቆም አድማ የከፊል ስራ ማቆም አድማው ባቀድ ነው ልክ እየሄደ ነው ብለዋል። የአዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ ኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን፣ በከፊል አድማው ታካሚዎች ይጉላላሉ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁ ገልጸዋል። ባለሙያዎቹ በበኩላቸው ይህን እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓት መስተካከል ስባል የምደረግ እርምጃ ስለመሆኑ አስምረዋል። እየተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሎ የምል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎቹ ላይ ለምፈጠር የህክምና እጦት ባለሙያ ከደሙ ንጹህ ነው ስሉ ተጠያቂው መንግስት ነው ብለዋል። ያ ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን የሆነ ብለን ስላሰብን ጠይቀን የምሰማን ስላጣን ነው፣ ስሉ መከፈል ያለበት መስዋዕትነት ነው ስሉ ለሚዲያ ተናግሯል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎች የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግሯል። የ11 ተመራቂ ዶክተሮች ደሞዛቸው ታግዷል፣ ወደ ስድስት የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷል፣ ስሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሀኪም አስረድተዋል። የንቅናቄው አስተባባሪ መጋበጥ አስር ለታቀደው ሙሉ የስራ ማቆም አድማ ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጿል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸው ለሚዲያ ተናግረዋል። ሚዲያ ያነጋገራቸው አንድ የሆስፒታል የስራ ኃላፊ ግን በሚቀጥሉት ቀናት የፌዴራል የስራ ኃላፊዎች ከባለሙያዎች ጋር ሊመክሩ እንደሚችሉ ጠቁመዋል። የተለያዩ የአገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ከዛሬ ረፋር ጀምሮ ሰራተኞች ወደ ስራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችን እያወጡ ነው። ይህ ከፊል የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግሯል። ካለፈው ሳምንት ማብቂያ ጀምሮ በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸው ተዘግቧል። ዓለም አቀፍ የሰብአዊ መብቶች ተከራካሪ የሆነው አሚኒስቲ በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን አመልክተዋል። ሚኪ ነኝ። ከሚኪ ታቦር ኢንፎ ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።